በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምንሰነበታችሁ፣ አድማጮች ተገኔ የኑኑሽ ሆቴል ቤት ሥራ እሷ ከምታውቀው መፍጨጥ፣ መውቀጥ፣ ውሃ ከወንዝ መቅዳት ጋር አልገጥም ስላላት ዶዮ ሌላ ቦታ እንዲያስቀጥራት እንደምትፈልግ ለኑኑሽ ስትነግራት፣ አይዞሽ ከአንቺ የምፈልገው እንዳቀረብኩሽ፣ እንድታቀርብኝ፣ እንደ ሰማሁሽ፣ የምልሽን እንድትሰሚኝ ብቻ ነው ብላታለች። ብሩክታዊት በአካባቢያቸው የገባውን የወባ ወረርሽኝ ለመከላከል እንደ ሌሎቹ ሁሉ ወይኒት ቤት ገብታ ስትነግራት እሷም በፈቃደኝነት ያለችውን ተቀብላት ብሩክታዊት ልትወጣ ስትል አቶ አውላቸው ደርሰው ሊመቷት ዱላቸውን ሲቃጡ ወይኒት አደብግዙ ብላ ገሰጸቻቸው። እነ ምስራች በዘለብ ሐይቅ ላይ ያደረጉት መጠነኛ ዳሰሳ ጥናት እንደሚያመለክተው ሐይቁ በጫት አብቃዮች እየተጎዳ መሆኑን ያመለክታል። አፋጣኝ መፍትሄ እንደሚያስፈልገው ለአቶ ሰብስቤ ሲነግሩት በቅድሚያ ጥናቱን ላንብበው ብሏቸዋል። መሰረት ለእሷም ሆነ ላረገዘችው ልጅ አጎበር እንጠቀም ብትለው እምቢ በማለቱ ወደ ወላጆቿ ጥላው ሄዳለች። ይህን የሰማችው ምጥን ሚስትህ ጥላህ በመሄዷ የአገር መሳቂያ ስለሆንክ ካለችበት ሄደህ ጎትተህ መልሳት ብላ ለአክሊሉ እንደመከረችው ገልጸን ነበር። ክፍል 96 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል 97 አሁን ይቀጥላል። እንደ ከተማ ሰው አጥር ስር አቁሜላ፣ ነግሪሽ ግባኮ ብያለሁ። ወላጆችሽ ቤት አንቺ ጋባዥ መሆንሽ ነው? አረ እነሱም ግባ በይው ብለዋል። ጥሩ ነው፣ ጥሩ አያያዝ ነው ያዙሽ። እንዴት? ምን እንዴት ያስብላል? መሰረት፣ ከሞቀ ቤቷ ልጃቸው ጠፍታ ስትመጣ ዝም ተብሎ ነው አቀባበል የሚደረግላት? አረ እነሱ ጥቴ ጥቴ እንዳትከራከሪላቸው እኔ አክሊሉስ፣ ታዘብኳቸው። ካመንከኝ ስማኝ። ምን ሆነሽ ነው የመጣሽው ብለው ጠይቀውኛል። እኔ ነኝ ናፍቃችሁኝ ብዬ የዋሸኋቸው። ተጣልተናለካ። እንዴት የዋሸኋቸው አልሺ? ብዬ ነው። ተጣልተሺ ነው የመጣሽው። ነገ ከነገ ወዲያስ ምን ልትነግሪያቸው ነው? ምን ነግራችኋለሁ። እኔስ ትዳርሽን የሚበጠብጡት ጓደኞችሽ ብቻ ይመስሉኝ ነበረ። ለካ ዝም የሚሉሽ ወላጆችሽም ናቸውና። አረ እነሱ መሆኑን አሁን ወደ ቤትሽ አትመለሽም? አግሊሉ አንተ ያደረግከውን እያውቅ ለምን ትዕግሥቴን ትፈታተኛዋለሽ? ምን አድርጌ? በሀገሬ የተፈራሁ በሀገሬ የተከበርኩ ሰው ሚስቱ ጥላው ሄደች አስብለሽ ለምን ታስንቅኛለሽ? በወደድኩኝ እንዲህ ደጅ ታስጠኝኛለሽ? አሸነፍ ነው ብለው ለሚሳለቁት ሰዎች አንቺ ለምን የማርያም መንገድ ትሆኛቸዋለሽ? ማነው የሚሳለቅብህ? አጎበር እንዲጠቀም እቤቱ እንዲሰቀል አደረግ ነው የሚሉት ንብሩህ ታይት፣ በዚህ እንዴት ትሳለቅብሃለች? ልትቆረቆሪላት እንዳይሆነ እሺ፣ መቆርቆሬ ይቅር። አጎበር ብትሰቀል የሚጎዳህ አይኖርም፣ ለመሳለቅም የሚሆን ነገር አይመጣም። አንቺ እናጅሪ ተንኮል ባይገባሽ ነው እኮ ነገረኝ፣ ብነግርሽ መች በቅጡ ሰማሽ ያሰቡት በማይረባ ነገር እንዲህ ትዳራችንን መበጥበጥ ከዚያ ዳር ቆመው መሳቅ። ትግስቴ አልቆ በመታሽ እነሱን እንጂ ሌላ አንተ ሰንዝረባት ገለኝ መች ቀረልኝ። እንዴት ይኸው የየሰውን ቤት የወባ ወረርሽኝ እያንኳኳ አይደል? ለእኔና ለልጄም አይቀርልን። አ ስለዚህ ከቤተሰቦቼ ቤት ንቅንቅ አልልም ነው። መሰረት እዚህ ወልጄ ለመምጣት ነው ያሰብኩት። በክፉ አትመልከተውና እሺ በለኝ። በክፉ አልመለከተውም። የምለው የእኔ ቤት አጎበር ቀረበት ብለሽ እዚህ ልትገላገይ? ልጄማ አባቱ ቤት አባቱ የተንደላቀቀ አልጋ ላይ ነው የሚወለደው። እሺ አክሊሉ፣ እንዴት ይሁን የምንግባባው? እንግባባለን። ሺ እንግባባለን። ያ ይሁን፣ ያልሽው ይሁንልሽ። ሻንጣሽን ያዥና ንሂድ። የምስራችን ናት። እንዴት ከርመዋል? ውይ አያቢራራ፣ ምን እግር ጣለዎት? የወንድ ስራ ይኖር ይሆን ብዬ መጣሁ። ውይ ውይ፣ አረ እጄ አቧራ ነው። ይቆዩማ፣ ትከሻዬን ሳሙኝ። እንዴት ኖት? የወንዶቹማ ስራ ገና ነው። ግድ የለም ከመጣው፣ የሴቶቹንም ቢሆን እሰራለሁ። ወደ ቤት ይግቡ። አይሆንም። እሺ፣ ቆዩ፣ ቆዩማ፣ በርጩማ ውልጥረግሎት ይህ ባሉ ህዚህ ይቀመጡ። በሱ ፈቃድ የለም እንዴ? ከብት ጥየቃ ወደ ገበያ ወርዷል። አይ ምን ነበር ቢልክብኝ የማካሄደውን ሰው አላደክምም ብሎ ነዋ። እኔንም ሰው አድርጎ አራቀኝ። ውይ ግድ የለም መቀለዴ ነው። እሺ ቤተሰብስ ሰላም ናቸው? ሀይ ቢራራ እንዲው ጠላውም አልደረሰ። ምን ላምጣልዎት? ምንም አያስፈልግም። ተው ጉሹም ቢሆን ይሞክሩት። አይገባም። ኋላ ነፍሶበት የማኅበሩ ጠላ ቢበላሽ በእኔ ሊላከል ግድ የለም። አይገባም አልኩኝ። የመጣሁት እንዴት ሆነላችሁ ልበል ብዬ በቁሜ ላያችሁ ነው። ሁሉም ጥሩ እየሄደ ነው። እውነት በእውነት ቢራራ። አይ የእኔ ነገር ስራ ላግዝ ብዬ መጥቼ ስራ ላስፈታ ነው። አረ ግዴለም፣ እኔም በሰበቡ አረ ፍላለሁ። አመጣጤማ ለማኅበሩ ድግስ እንግዳ ላምጣ ብዬ ለማማከር ነበር። ምን ማማከር ያስፈልገዋል? ያሻውን ሰው ይዘው ይምጡ። ሀ ያዘነጋሽ፣ የእርሶ ድግስ ያሻኝን ያህል እንግዳ እንደሚመልስ አጥቼው መሰሎት? ማስፈቀደ እናስ፣ ጉዳይ ወዲህ ነው ይህ ሰውዬ እኮ ሌጣውን መቅረቱ ነው። ማ ነጋሽን? ማለት ነዋ። እሱን ልክ ብለዋል። እንግዲህ ዘመዶቹ ችላ ስትሉ እንዳታመልጥ እኔም ውብ አንቺም ሆነን መላዘ ይደናል። ምን አሰባችሁ? ማሰብ ብቻ አይደለም ለበዛብህ አዋይተን ውሃ ጣጪው የምትሆን ሴት መርጠናል። ምር? አዎን። ማለፊያ የሆነ መፍትሄ ነው። ወርቁ ፍሬ ያልሰጥ ያለች እንደሁ ነጋሽ ያለ ዘር ይቅር ይባላል። እንዲያንቱ ልክ ብለዋል። ማንን መረጣችሁ? በሉ ዘሮቿ በሙሉ ወላድ መሆኗ የተረጋገጠላት ቆንጆ ነዋ። እዚያው እቀሰብ ነው ወይስ? አረ እዚህ ሰንቀሮ መውጫ። ቤተሰቦቿስ የሚታወቁ ናቸው? ማህበርተኛዎት ናቸው እኮ ነማን የሆኑ ቲያ በፊት ይሁንታውን በማግኘት ለማህበሩ ድግስ ከቤተሰቦቿ ጋር እንድትመጣ ነው ያሰብኩት። ምን ችግር ከምጣ፣ ደሞ ለነጋሽ ከፈለጉ ማህበርሽ ላይም ይዳር አሉ። ይሆናል ጉዳዩ ገና ስለሆነ እንጂ እኛም ቢሆን አንጠላም። እሺ፣ ልጅቱ ከቤተሰቦቿ ጋር እንድትመጣ ከፈቀዱ ድግሱ ላይ ምን እንዳሰብንና ማንነቷን እንነግሮታለን። ደሞ ለነጋሽ አረ ሌላም ነገር ቢሆን አደርጋለሁ ብቻ ያሰቡትን ሰው ሳይመጣ ፈጥኖ ይንገሩኝ ካላነሳ አለቅህም ማለትሽ ነው። መታሽ ስልኬን በመክፈት በግዱ ታዋሪኝ እንደሆነ አያለው። ቆይ እንደውም ልክ ልኳን ለምን አልነግራትም? ለምንድን ነው ስልክ የማታነሳው አላየሁም የሚል ምክንያት እንዳትሰጠኝ? አረ በፍጹም አልሰጥሽም? እና ምን ሆነ ነው ምክንያቱም ለማንሳት ስላልፈለግኩኝ ምን ቀርቶች ነው የምትደውይው? እሱ ባለው አትጥሪኝ። ምን ቀረሽ አክሩፈነው ስልክ የማትደውለው ማታነሳው አሁን ያዋርደሽኝንም እኔው ዘርዝሬ ሪፖርት እንዳደርግልሽ ትፈልጊያለሽ? እኔ የወብዳድ ያዋረድኩ ነገር የለም። የሌባ አይነ ደረቅ መልሶ ልብ ያድርቃሉ። ሌባ የምትለው እኔ ና? አዎ አንቺን በተወለድኩበት በቤተሰቦቼ ና በሚያውቁኝ ሰው ፊት ነው የውርደት ካባ ያለበሽኝ። እንደውም ተገላቢጦሽን ማድረጌ ነው የሚሰማኝ። አረባክሽ አሁን ያለህበትን ፈልጋ ጮኛ ነው ልትል የመጣችሁ ቤኪን ልክ እንዳስገባው ላስታውስ? አላስታውስም። ነገሩ እንዲበርድ ሳይሆን እንዲጋጋል ያደረግሽው አንቺው ራስሽ ነበርሽ። ተረጋጊ እያልኩ ድንጋይ አንስተሽ አረጃው። ለካ ባለመፈንከት ቆጭቶ ነው የምትከነከነው። ትሰሚያለሽ አንተ ትሰማለህ? ቤኪም በመፈንከቷ ከተቆጨ እሱን ለመናገር ነው። አብዬ ነው ደም እያሉ አብዬው ማን ነው እምየው ማን ነው። ባፉ ሙሉ አዋረሽኝ ትላለህ። ቤተሰቦች ቤት ሄዳ አልወጣም ያለችውን ሴት አስቀምጠ ነው እኔን አዋረችኝ የምትለው። እዚህ ሀገር ተመልሼ እንዳልመጣ ስላረግሽኝ እንኳን ደስ ያለሽ። ምጥን ፊት እኮ ነው ያቃለልሽኝ። በሁለታችሁ ምክንያት የኔ ስም መጠራቱ ይገባሻል። አርፈ መቀመጥ ነበረ። ከምኑ ሌላ ነገር ውስጥ አታስገባኝ። በእናት ተናገሪው፣ ከምኑ ነው አርፌ የምቀመጠው? ይወብዳል። የደወልኩት የተረሳ ነገር አስታሶ ለመነጋገር ሳይሆን ሰላም ልልህ ነበር። ድሮም የእኔው ጥፋት ነው። ምኑ? በቃሽ፣ ማናገር አልነበረብኝም። ስልኩን እንዳትዘጋው ነግሬሃለሁ። የደወልኩት ስለኛ ጉዳይ ለመነጋገር እንጂ ስለኔና አንቺ ጉዳይ አብቅቷል። እሱ ባለው አሁን ካዋረድችኝ ሴት ጋር ከዚህ በኋላ ጉዳይ አይኖረኝም። የጀመርነውን ነገር በዚህ መንገድ ልታቋርጠው የምትችል ይመስላል። የሚከለክለኝ ሰው ማን ይሆን? ከምር ነው የምትናገረው? ማን ነው የሚከለክለኝ ብዬ የጠየቅኩሽ እኮ። የጀመርነውን ፍቅር በፈለክበት ጊዜ አቋርጠሽ ሂጂ። ከዚህ ልትለይ ምን ነው ፈነክታለሁ ብለሽ ብቻ እንዳታስፈራሪ። አትችልም። ጉዳይሽ ነው። ምን የሚል ተረት ትዝ እንዳላይ ልንገራችሁ። እሺ፣ በትንሽ የተጀመረው ሌብነት ለአደጋ ሲያጋልጠው ምን ነው እማዬ በእንቁላሉ ጊዜ በመከርሽኝ ሲል የተጸጸተው ህጻን ታሪክ። ባለ ተረቱ ህፃን ልጅ የኛ ባለ ታሪክ ደግሞ ምራቄ ነው አጥኩኝ የሚለው አባባ ደግሞ ትልቅ ከመሆናቸው በስተቀር አዎ፣ ተረቱ ተረት ይሄኛው ደግሞ ገሀድ ሀቅ ከመሆናቸውም ውጪ አሁላቸው የሚያደርገውን እያየን ዝም ማለታችን ነው ለዚህ ያበቃው። እኔም ከሱ ውጭ ሀሳብ የለኝም። በቤቱ ያሻውን ሲያደርግ፣ እዚሁ ደጃችን ውሽማ ሲያስቀምጥ ችላ ቢባል ነው ልቡ ያበጠበት። ብሩክታያ፣ ቤት አቤት ማማ! ልቡ ያበጠበት ስል ቃላት የሰቅጥጦች ነው። ምንም ቢሆን አባትሽ ናቸው። አባትነቱን ባልክድም በራሱ አስነዋሪ ተግባር እየገፋ ጫፍ እያደረሰው ነው። እሳቸው የሆኑትም ቢሆኑ አንቺ ግን ማማ ምን ውኝለት ነው ምትዩ? ተግባሩ የማይወክለው ስም ሰጣሁት አትቆጪያ። የራሱን መሬት ጦም አሳድሮ የውሽማውን እርሻ የማረስ ስራ ምን ስም እንዲሰጠው ፈልጋች ነው? ውባንቺ ልጅሽ ልክ ነች። የዚህ ሰው ነገር ልኩም ቢያልፍ ነው፣ እኔም ነዶኝ የመጣሁት ምኑ ይነዳል ብለህ ነው የምትቆጣ፣ ነጋሽ? እኔ እንደው ለምጀው አለሁ። እሱ ነው ልቡን ያሳበጠው ነው ምልሽ። ትክክል ሲያጥቡት ተመልሶ ጭቃ የሚገባ እሬያ ብቻ ነው። በቃይን ሲል ራሱ ያቆመው የለ መቆሸሹ ለራሱ ብቻ ቢሆን ባልከፋ። አዎን፣ የራሱን ማሳትቶ የወይንትን ማረስ ግን አንቺንም ልጆቹንም የሚጎዳ ተግባር ነው። እኔ ከነ ልጆች የጦም ማደሩን እንደው ለምጄ ዋለሁ። እንደ እሷ አትበይ እላለሁ። ለምጀው ተስማምቶኝ የምኖረውን ኑሮ ለምን አትተውልኝ የምትዩ። ኑሮ ሊቀጥል አይገባም። አምላክ የሰጠኝን ኑሮ አልቀበልም ልል ነው? አምላክ የሰጠኝ ኑሮ አትበይ። እናስ ማን ተቆጥቶ ነው ይህንን መከራ የምሸከም? እጣ ፈንታዬ አይደለም እማማ። እስቲ ተይ ለነጋሽም ነግረሽ እንዲናደድ ከምታረጊ ሁሉንም እኔ እንድችለው ብትታውኝ ይሻል ነበር የምናደደው እንደውም ባልሰማው ነበር እኮ ሰምተ ምን ለውጥ ሊመጣ ጉዳዩን ይዘሽ ወደ ህግ እናመራለን ምናልሽ አሁን ከዚህ በኋላ በመሰቃየት በለቅሶ የምትገፊው ህይወት በዚያ መንገድ ብቻ እልባት ያገኛል እሳቱ ላይ ላምባ ጨምረሽ አጋጌው እያልሽኝ ነው አጋጊው አልወጣኝም፣ አባታችን አጋግሎ ለዚህ ያበቃው ነገር ግን በዚህ መንገድ ብቻ ይቋጫል። ነጋሽ ይችን ልጅ አንድ በላት። ከብሩክታዊት ሀሳብ ጋር አንድ ነኝ እ አንተም የእብድ ገላጋይ ልትሆኑ ነዋ የመጣችሁት። እህቴ አድምጪ፣ እኔም ልጅሽም ትዳር ላለማፍረስ ነው እስካሁን ታግሰን የተቀመጥ ነው። ከእርስ የተነቃቀለ ትዳር ምን ቀረው ብለሽ ነው የምትደነግጪ እንደውም በህግ መብትሽን አረጋግተሽ እፎይ ማለቱ ይሻላል። ግሩክታዊት ያልሹን ሀሳብ መደገፌ እንዳለ ሆኖ አቶ አውላቸውን አንድ ጊዜ በማግኘት ግን ላነጋግረው አስቤያለሁ። አርኪ መልስ ካላገኘን ባልሹ መንገድ እንሄዳለን። መሰረት ወላጆቿ ጋር ከሄደች በኋላ አክሊሉ መጥቶ ተመለሽ ብሎ ቢለምናት ያልኩን ካልተስማማ ከወለድኩ በኋላ ኔ የምመጣው ብትለው የወባ መከላከያውን አጎበር እንድትጠቀም ፈቅዷል። ቤቱ ከተመለሰች በኋላ አሻፈረኝ ይላል ወይስ ቃሉን ይጠብቃል? መምህር ነጋሽ ያለ ዘር መቅረቱ ነው ብለው ቤተሰቦቹ ከሚወዳት ሚስቱ አለያይተው የወላድ ዘር ከሆነች ጃገረድ ጋር ሊያስተዋውቁት ነው። እንዴት ነው ነገሩ? የወብዳር ስልክ ደውላ ከሱ ባለው ጋር ብትጣላ ሻንጣዬን ይዤ ፍርኩታ አመጣለሁ ብላ ዝታለች። እውነት ታደርገው ይሆን? ሌላዋ የእሱ ባለው ፍቅረኛ ቤኪስ ዝም ብላ ታያታለች። አቶ ውላቸው የራሳቸውን ማሳትተው የወይኒትን መሬት በማረሳቸው እነ ብሩክታዊት ከመክሰሳቸው በፊት መምህር ነጋሽ ለመጨረሻ ጊዜ ላነጋግራቸው ብሏል። አቶ አውላቸው የነጋሽን ምክር እሺ ብለው ይሰሙ ይሆን? የተጫወቱልን ሽመልስ አበራ እንዳክሊሉ ባዩሽ አለማየሁ እንደ ብሩክታዊት ሉሊ አሻጋሪ እንደ ወይዘሮ ባንቺ ሞገስ ወልደ ዮሐንስ እንደ መምህር ነጋሽ ዘላለም ሙላቱ እንደሱ ባለው ኢየሩሳሌም ነጋ እንደ መሰረት መቅደስ ወርቅነህ እንደ ዮብዳር ሰላማዊት ፈቂ በሉ እንደ ወይዘሮ አዘነጋሽ ጌዲዮን ወንዶሰን እንደ አቶ ቢራራ ደራሲያን ሰአዳ መሐመድ ቴዎድሮስ ተክላረጋይ አዲስ ገብረ ማርያም አዘጋጅ ደጀኔ ጥላሁን ተራኪ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 መልእክቶን ሊተዉ ይችላሉ። በደህና ቆየን።